አንዱ ሽንት ቤት መግባት አይችልም አለ። ሽንት ቤትን ይጸየፋል፣ ማሐፀንን ይጸየፋል፣ ይፈራል። በጣም ሶ በዛ ውስጥ ይምላል። በዚህ በምታየው በማሐፀን እምላለሁ እያለ ቀኑን ሙሉ ሲምል ይውላል ማለት ነው። አንደኛው ፖርጎ ሲወጣ በዛ ይምላል። ልክ ማሜ ተቅማጥዞ ሽንት ቤት ገብቶ ሲወጣ እጁን ሳይታጠብ ግድግዳው ላይ እጁን ጠረገው ይላል ተቅማጥዞት እና እጁን ግድግዳ ላይ ጠረገው። ማሜ ሰላም ነው አሰላም አለይኩም ማመድ ሲለው መልስ አልሰጠም፣ ምላሽ አልሰጠም። ግድግዳው ላይ ጠረገው ይላል። ከዛ ፊቱ ላይ እና ጭንቅላቱ ላይ ጠራረገ ይላል። ከዛ ወዲያ ምግብ ቀረበለት ተዛ ረ ውሃ ታጠብ፣ ታጠብ ይሉታል። እንዴ ጸሎት ላደርግ ነው እንዴ እኔ ታዘዝኩት ለጸሎት ነው እንጂ ለምግብ አለ መታጠብናል። ኤኒዌይስ፣ እና እጁ ላይ ባለው ማሜ ምልለትናል ማለት ነው። ግርግዳ ላይ ተጠረገው የሚምላል ማለት ነው። ምንድነው ምንረዳው? ጥያቄ ያለኝ ግን እኔ ጋር የሚገናኝ ማለት ነው ሺ፣ አሁን እዚህ ጋራ ቁርሃን ያላቃል ነው አደለ ስታዝ? እሺ ቁርሃን ያላቃል ከሆነ ከዛ ምን ብሏል እዚህ ጋር በምታዩትም በምታዩትም ነገር እምላለው፣ በማታዩትም ነገር እምላለው። እርሱ የተከበረ የመልተኛ ቃል ነው ብሎ ምሏል አይደለም። ስለዚህ የተከበረ የመልተኛ ቃል ደግሞ በሳሂ አልቡካሪ በቮሊዩም አምስት ቡክ ሀምሳ ስምንት ሀዲስ ነምበር አንድ መቶ ሰባ ሰባት ላይ ከማላችሁ በአላ ብቻ ማሉ ብሎ ይናገራል እና አሁን እሱ ከአምላኩ ውጭ ነው ወይስ እንዴት ነው? የተከበረ የመልክተኛውን ቃል በሱ መሀል ለመሰረት መቀበል ወይስ እንዴት? የማድረግ እንዴት ነው ነገር ይህንን ስ እንዴት ይለ አለ ፎይ አይ እና የተከበረ የመልእክተኛ ቃል ነው ብሎ ይናገራል። እና የመልእክተኛው ቃል እንደዚህ መሀላ ካከበረ ያከበረውን የመልእክተኛ ቃል ደግሞ በቡኻሪ ሐዲስ ስትምሉ በአላና በአላህ ብቻ ማሉ ብሎ ይናገራል። ከዛ በቀራ ላይ ደግሞ በእስረቱል በቀራ አንድ መቶ ሰላሳ ዘጠኝ ላይ ምን ብሎ ራሱ ራሱ ተናግሯል። ቃ እንዴ ላንበበላችሁ አንድ መቶ ሰላሳ ዘጠኝ ላይ እራሱ እንግዲህ የቁርአን የራሱ ቃል አይደለ አይደለም አላህ እርሱ አላህ ጌታችን፣ ጌታችሁ ሲሆን ለእኛም ስራችን ያለን ስንሆን ለእናንተም ስራችሁ ያላችሁ ስትሆኑ እኛም ለእሱ ፍጹም ታዘዞች ስለሆንም በአለ ሃይማኖት ትከራከሩናላችሁ በላቸው ብሎ ይናገራል እና ይሄኛው እንግዲህ በአለ ሃይማኖት እንዳትከራከሩ፣ በአላ ነገር እንዳትከራከሩ እሱ ማንም ማምሳያ የሌለው አንድ ነው ብሎ እየተናገረ ለምንድን ነው በእንደነዚህ ጉዟን ነገር በሆነ በሚታይ በማይታይ ለሚምለው ማለት እሺ፣ ለምንስ መሀላ ለሌሎቹ ተከለከለ? ማለት እኔ አልገባኝም። አሁን እዚህ ጋር ለምንድን ነው መማል ያስፈለገው? ሲጀመር እንዲታመን። አህመድ እንኳን ደህና መጣ። አህመድ እንዴት ዋላችሁ? ሁሉ አማን እንኳን ዋላችሁ። መሀመድ፣ ትንሽ ነገር ለማብራት ነው የመጣሁት፣ እድል ከተሰጣልኝ ይቻላል። ጎበዝ አመድ ይቀድመሃል፣ ተፈቀደልህ። እሺ አመድን ጠይቀውና፣ እንጠይቀውና ሽ ቀጥል። መሐመድ እንኳን ደህና መጣ። እንኳን በሰላም ቆየለኝ። እና

በሚሊዮኖች እየመጡ ነው። በሚሊዮኖች እየመጡ ነው። ፕሊስ ተረጋጋ። በሚሊዮኖች ወደ እስልምና ከመጡ መሐመድ አስተኛ ነው። ቆይ አዳምጣ፣ ተረጋጋ። ያሉበት ፈረንሳይ አንድ መስጊድ፣ አዳምጥ ቆይ። አዳምጥ፣ አዳምጥ። አምስት ሰው ሚሊዮን መቼ ነው የሆነው? አምስት ሰው በቀን አምስት ሰው ይመጣል አለ። ፕሊስ አዳምጥ፣ አዳምጥ፣ ጎበዝ አዳምጥ፣ ቆይ አሁን ቶፒኩ ሊያወራ አንተ ባልከው ከሄድክ ነብይ ሐሰተኛ ይሆናል። ምክንያቱም ሰው ከኔ በኋላ ሃይማኖቱን እየለቀቀ እንደሚወጣ ወደ እንትኑ ላይ ነብይ ትንቢት ተናግሯል። ያንን ትንቢት ውሸት ነው እያልከኝ ስለሆነ አመሰግናለሁ በሰጠህን መረጃ። በቀን ውስጥ ሚሊህን ወደ እስልምና እየገቡ ነው። ስለዚህ ሙሐመድ ዋሽቷል። አሁን ቀጥል። አዲሱ እዚህ ቁራን ክፍል ላይ ምን ብታሳ፣ እኛ እኮ አንድ እኛ የክርስትና ሃይማኖት ተሳድበን አናውቅም። ወይም ደግሞ ኢየሱስ ክርስቶስ አለ ሰላት ወሰላም ተሳድበን እናገ? ቻው በቃ ቻው በቃ ወንድማችን፣ እኔ እውቀት ያለ መስሎ ነው። አንድ አመድ ይቀጥል በቃ። አንተ ዝም ብለ ታብታብ እያደረግ ከአዳም ከማስወርድ፣ አመድ እንኳን ደህና መጣ እንዴ! ይናገር ለምንድን ነው ፍሪ ፍሪ፣ ቶፒክ ላውራ ከእሱ ትሻላለህ ብዬ ጠብቃለኝ። መቼም ከእሱ የባስ ከቶንም። አንተም ተረት ተረት አነግረንም። ቶፒክ አለ። ቶፒኩ ስለ መሀላ ነው። አላህ ለባህሪያቶቹ በማይመጥኑን ነገር ይምላል አይምልም? እያዳመጥኩ ነበረ። ይምላል አይምልም? አላህ በፈጠረው ነገር ሚል ይችላል፣ በተራራ፣ በጨረቃ በምናየው ነገርስ ይሄ ራሱ የምናየው አይደል? ፀሐይ ለምሳሌ እግሬ ላይ ዝንብ እያየው ነው። በዝንቦ ይምላል አይምልም? እሱ በማለ ነገር ነው እንጂ እኛ በራሳችን በሚሆን ነገር አይደለም። እሱ በማለ ነገር ነው እውነት ብለን እንቀበለን። እሱ በማለ ነው የሚለው፣ በምታዩት ነው የሚለው በእግር የሚል የለም የነገርኩ እሱን እኮ የነገርኩ በምታዩት ነው የሚለው ምምለው በምታዩት ነው የሚለው ወይንስ በምታዩት ነው የሚለው ወይንስ በማለ ነው የሚለው በሚታየው ነገር አላህ ይምላል ከሚታዩ ነገሮች ውስጥ ጥቀስልኝ ሽንት ቤት ይታያል አይታይም ሽንት ቤት ብቻ ነው እንደሚታዩ ብቻ አልወጣኝም ምን ይሄ ነገር ይታያል። ላላ ባህሪ አይመጥንም ብላችሁ ስለምትኮፈሱበት አይመጥነው። ስለዚህ በዚህ በማይመጥነው ነገር ይምላል አላህ ግና መረጃ፣ እያየሁት ያው እያየሁት ነው መረጃዬ፣ በምታየው ብሎኛል። መረጃ እኮ የአንተ አካል ሳይሆን የአንተ ዓይን ሳይሆን አንተ ሳይሆን መረጃ፣ በመረጃ እናውራ እስኪ በመረጃ እናውራ። ይኸው በምታዩት ብሎ አይኔ እናምነዋለሁ። ይኸው አይኔ ነው። ቁርአን የወረደው ለሰው ዘር ነው ለሰዎች ሁሉ ነው ወይንስ ለሙሐመድ ብቻ ነው? ምግባብ መውረድ ላይ አይደል እያወራን አህመድን ይመለከታል አይመለከትም? ይሄ ቁራን ክፍል ይሄ እኮ ስለ አላህ ነው እንጂ ስለ እኔ አይደለም። የተናገረ ያለው እዚህ ቦታ ማለት ነው፣ አላህ በሚያየው እና በማያየው። ቴንኪዩ አላህ ማያየው ነገር አለ። እናመሰግናለን። ስለ አላህ ነው ይሄ እንጂ ስለ እኔ እያወራ አይደለም። ቴንኪዩ አህመድ። ስለ እኛ እያወራ አይደለም። ስለዚህ ልብ በሉ አላህ የሚያየው ነገር አለ፣ በሱ ይምላል። ማያየው ነገር አለ፣ በሱ ይምላል። በማያየው ነገር የሚል አያ አለ። እንዴት ታደርገዋለህ? ስነሽ ስለዚህ አላህ ማያያቸው ነገሮች አሉ፣ እኛ ሳንሆን ስለ አላ ስጃ መጣት ነው፣ መረጃ ማምጣት ነው አለ ካልክ፣ ይኸው እራስ ሰጠኝ። እኔ ተስማማውልህ። በቃ ስለ እኛ አይደለም ይሄ በምታዩትም በማታዩትም የሚለው ስለ እኛ ሳይሆን ስለ አላህ ነው ብለኛል። ስለዚህ አላህ በሚያየው ስለራሱ እየተናገረ ነው። እኔ በዚህ ይምላለሁ እያለ ነው እንጂ እናንተ በዚህ ትምላላችሁ እያለ እኛ አይደለም። ስለ ራሱ እያለ እኮ የሚያየው ማለበሚለው በዚህ ነው የምለው ስለ እንትን እየተናገረ አመድ የሚያየው ነገር እኛ ነን ወይንስ እሱ ነው? የሚያየው እሱ ነው። እኛ ነን እሱ ነው ቴንኪዩ ኢማጂን የሚያየው እሱ ነው እኛ ሳንሆን ብሏል። በምታዩት ነገር እመላለሁ በማታዩትም ነገር እመላለሁ ነው የሚለው ክፍሉ ግን ስለዚህ አላህ በሚያየው ነገር ይመላል፣ አላህ በማያየው ነገር ይመላል። which means አላህ ከማያይበት ነገር ሾርት ሳይት ነው ወይም ደግሞ ሎንግ ሳይት አይ ዶንት ኖው የትኛው እንግሊዝኛ እንታው የትኛው ድክመት እንዳለበት ይታው። ሾርት ሳይት ነው፣ ሎንግ ሳይት ነው፣ አይዶን ነው የትኛው ችግር የለውም። ስለዚህ ተሆና አላህ የማያቸው ነገር አለ። ወገን ወገን አላህ እይታው፣ ለዚህ ነው እኮ ፍጥረትን እይታው ማየት የደረሰበት ድረስ ቢያይ እንትንታለ ያጠፋታል ይላል። ውችዝ እይታው ማይደርስበት አካል አለ። አላህ ዘሆል ዩኒቨርስን ራሱ ማየት አይችልም ማለት ነው በዚህ መሰረት። ስለዚህ በሚያየው ነገር ይምላል። ቆይ ስለዚህ ምን ማድረግ ትችላላችሁ? አላህ ማያይበት ቦታ ሄዳችሁ መደበቅ እና ከአላህ ማምለጥ ትችላላችሁ። አላህ ማየት ስንኩልነት ስላለበት የይታ ስንኩልነት ስንኩልነት አለበት። አላህ ማያቸው ነገሮች አሉ። አላህ ማያቸው ነገሮች አሉ። ቆይ የሚያመልጥ ነገር የለም። በማታየው ቢለው አላህ በማያየው ነው ብለህኛል። በማታየው ማለት አላህ በማያየው ነው ብለህኛል። ስለዚህ ቢ መነጽር ምን አይነት መነፅር እንደሚያስፈልገው በኋላ ትነግረናለህ። ከደጃል አንድ አይን ነው ደጃል፣ እሱ እንደዛ እንዳልሆነ ይነግረናል። አንድ አይን እንዳልሆነ አትሊስት እናቃለን። ስለዚህ መነፅር ነጋዴዎች ተዘጋጅላላህ ማለት ነው። ማየት ትበጣብጣለህ አንተ። ቆይ በጣ በጣ፣ አንድ ነገር ላይ ቆም ብላ አታወራ። ማየት ሰውን ራሴንን አጅባለሁ ብለ ሌላ ጥርብ ሌላ ውስጥ እንዳንገባ ብለ አትዘል። ስለ ርዕሱን ብቻ እናውራ። ስለዚህ አላህ ማየት ማይችላቸው ነገሮች አሉ የሉም? የለም። ይሄ ክፍል ምንድን ነው? በማታዩትም ነገር እምላለሁ የሚለው ማን ነው? እኛ ነው ማናየው እንጂ ሳላ ያ ቀደም ለምንድን ነው? እሱ አላህ ነው ማያየው ያልከኝ አላህ ቅዱስ ማን ነው? እሱ እይታው የሚያየው ማን ነው? ስለ አላ የማያየው ማን ነው? ስለ አላ ቅድም ለምን አልከኝ? አሁን ደግሞ ስትመታ ገባህ። እኛ በማናየው ነው አልከኝ። ማን ነው የሚመጣኝ? ላ ማለት ቃል ላይ ልሳሳት ይችላለሁ፣ ግን ማለት ሲሳሳት ሰው በቃ እዛው መያዝ ነው። አንተ ማያስተካከል ይለ ለምን አስተካክላለሁኝ? አስተምሮትን ዲፌንድ ልታደርግ ነው ነው ነው እኔ ማስተካከልኩ ራስን ይችላለ ይ ይሄ የተነገረው ለሰው ወይ ሳይሆን ያለው ሎጂኩ አትፍጠን። ራሴ ብቻ በሽንት ቤት ይምላል። በሽንት ቤቶች ምናምን ሳመጣብስ ስለደበረ ላላ ባህሪ አይመጥንም። ሽንት ቤት ብላችሁ አዳምጥ አዳምጥ። ስለዚህ ምን አልከኝ? የተነገረው ይሄ ስለ ሙሐመድ ስለ ሰዎች ሳይሆን አልከኝ፣ ስለኛ ሳይሆን አልከኝ፣ ስለ አላህ ነው አልከኝ። ኦኬ የሚያየው ማን ነው ስለ አላህ? የማያየውስ ማነው ስለ አላህ? ደግሜም ጠየቅኩ፣ ኮንፈርም እንድታደርግልኝ አላህ አልከኝ። ከዛ ኦኬ፣ እንደዛ ከሆነ አላህ በሚያየው ይምላል። የሚያያቸው ነገሮች አሉ ቁጥር 39 ላይ ደግሞ በሚያሳዝን ሁኔታ ማያያቸው ይላል። ስለዚህ አላህ በማያየው ይላል። አዳምጥ፣ ቆይ በማያየው ነገር የሚምል ከሆነ አላህ እይታው የማይደርስበት አለ። ስለዚህ መነጽር ከሚያስፈልጋቸው አንዱ ይሆናል ማለት ነው። አላህን መደበቅ ትችላለህ ማለት ነው። እይታው ማይደርስበት ስላለ ሊያገኝህ አይችልም የሚል አርጉመንት ሳመጣብህ አይ በኋላ ደግሞ መጣህና ይህን ብዙ ተጨቃጨክ። በኋላ እንደማያስሄድ ስታውቅ እኛን የምናየው እኛንን የማናየው አልከኝ። አሁን እናየው ትሄዳለህ። ጨረስኩኝ። ጨረሰሃል? አዎ። እንደኛ የሚልህ ነገር አዳም፣ እንደኛ እንደ ማደ ማወቅ ያለብህ ነገር ወደላይ ሰውን ያስገባህ ምክንያት እንትን ብቻ ሳይሆን የራስን ለመናገር ያንን ሰው ወደታች ትን ለማድረግ ሲሆን ሀሳብን እየተቀበል ከሂ